ያን ጊዜ ቶማስ እጁን ዘረጋ። ያን ጊዜ ይላል የቶማስ እጅ እንደ ጅማት ተቆማተረች፣ እንደ ላስቲክ ተጨማደደች ይላል። ያን ጊዜ ጌታዬን አምላኬ ብሎ አምኗል፣ ጌትነቱን መስክሯል። ያ በኋላም ጌታ ያችን የተቆማተረች እጁን የተጨማደደች እጁን መልሶለታል ማለት ነውና፣ እዚያ በኋላ በማመኑ ጌታ ምን አለው? ቶማስ ሳያው የሚያምኑ ብፁዓን ናቸው፣ አንተ ግን ስላየኸኝ አምናሃል ብሎ እምነቱን አጠንክሮለታል ማለት ነው። እና እንግዲህ ዳግም ትንሣኤውን በሳምንቱ ለቅዱሳን ሐዋርያት ተገልጦ ያበሰረበት፣ ያረጋገጠበት፣ የነገረበት ቶማስን ያጸናበት ቀን ነው ማለት ነው ይሄ ቀን። እንኳን ለዚህ ቀን አደረሳችሁ። በሌላ መልክ ይሄ ዕለት አግቦ ተግብር ይባላል ማለት ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ቤተክርስቲያናችንን እምነት እናስተምሮ በአባቱ ፈቃድ፣ በባህሪ ሕይወቱ፣ በመንፈስ ቅዱስ ፈቃድ እንዲሁም በራሱ ፈቃድ ነው ዓለምን ሊያገኝ የመጡ እና ክርስቶስ ሰው ሆኖ ዓለምን ለማዳን በተገለጠበት ወራት በተገለጠበት ጊዜ የእሱን ፈቃድ አልነበረም እየፈጸሙ የነበረው የአባቱን ፈቃድ። የአባቱ ፈቃድ ምንድን ነው ከተባለ የሰው ልጅ ሕይወት እንዲያገኝ ነው። የሰው ልጅ ድህነት እንዲያገኝ ነው። እዚህ ዓለም በእንስሳት መስዋዕት፣ በርግብ መስዋዕት፣ በዋኖስ መስዋዕት ምድራዊ በሆነ መስዋዕት ሊድን ባለመቻሉ የተዘጋው ገነት ሊከፈት ባለመቻሉ የተለያየው የሰውና የእግዚአብሔር ህብረት ወደ አንድነት ሊመለስ ባለመቻሉ ውረድ ተወለድ ብሎ ልጁን ላከ ነው ጌታችን ኢየሱስ ክርስቶስ በፈቃዱ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ ከሰማይ ወደ ምድር መጥቶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋህዶ በለበሰው ስጋ ነው ተሰቀለ፣ ሞተ፣ ተገረፈ መከራ ተቀበለ፣ ሞት እንድል አድርጎ ተነሳ የምንለው ይህንን ፈጽሞ። እንግዲህ በዚህ ቀን በዮሐንስ ወንጌል ምራፍ 17 ላይ እንደምናነበው ግብረ ዘውሃብ ከንዲፈጸምኩ የሰጠኸኝን ስራ ፈጸምኩ ብሎ ሲናገር እንሰማለን። የሰጠኝን የማዳን ስራ ማለት ነው። እንግዲህ ይህን ሲል ከአብ የሚያንስ ሆኖ አይደለም፣ ሪፖርት አቅራቢ ሆኖ አይደለም። ከአብ አያንስም፣ ጌታ ከመንፈስ ቅዱስ አያንስም። እኩል ነው በባህሪ በአገዛዝ በስልጣን አለምን በማዳን እኩል ነው። ነገር ግን የራሱ ፈቃድ ቢኖርበትም ለአባቱ የታዘዘ ስለሆነ ዓለምን ለማዳን የመጣ ስለሆነ ዓለምን ማዳኑን ደቀ መዛሙርቱን ለአገልግሎት መምረጡን ከተለያየ ስፍራ ሰብስቦ ለነገ መምህራን አድርጎ መሾሙን ለአባቱ የሰጠኸኝን ስራ ፈጽም ያለው ብሎ ሲናገር እንደምንሰማው በዚህ ምክንያት አግቦተ ግብር እየተባለ የሚጠራ ነው ማለት ነው። የነገ ውለት። ስለዚህ እንግዲህ ጌታችን ኢየሱስ ክርስቶስ ዳግም የተገለጠበትን ቀን ዳግም ትንሳኤ ብለን እናነሳለን ማለት ነው። እንግዲህ እዚህ ላይ ምዕመናን አንዳንድ ጊዜ የተለያየ ጥያቄ ይጠይቃሉ። ምናልባት እነሱ የሚጠይቁት በጀርባቸው ጥያቄዎች ስላሉባቸው ነው። ዳግም ትንሳኤ ብላችሁ ታከብራላችሁ፣ የእናንተ ጌታ ሁለት ጊዜ ነው እንደ የተነሳው ይላሉ። በዚህ ምክንያት ምዕመናን ይደናገሩ እና ዳግም ትንሳኤ ሲባል ሁለት ጊዜ ነው ወይ ጌታ የተነሳው ብለው የሚደናገሩ እንዳይኖሩ ማረጋገጥ ስለሚኖርብን ነው። ጌታ የተነሳው አንድ ጊዜ ነው። ነገር ግን እንዳልኳችሁ ቅዱሳን ሐዋርያት ባሉበት ቶማስን ለማሳመን ዳግም የተገለጠበት ዕለት ስለሆነ ዳግም ትንሣኤ ተባለ እንጂ የክርስቶስ ትንሣኤ አንድ ቀን ነው እና እንግዲህ ይህን ዕለት ለማክበር ስላበቃን ክብርና ምስጋና ለአምላካችን ይሁን። በድጋሚ እንኳን አደረሳችሁ።